ዛሬ የ73ኛ ዓመት የልደት በዓላቸውን እያከበሩ የሚገኙት የሩሲያው ፕሬዝዳንት ቭላድሚሮቪች ፑቲን ከመላው ዓለም የእንኳን ተወለዱ መልእክቶች እየተዥጎደጎደላቸው ይገኛል። መገናኛ ብዙሃንም ፑቲን ዓለምን ቀይረዋታል እያሉ እየጻፉ ናቸው። ሀገራቸው ሩሲያ የምታመርታቸውን ወሳኝ መሣሪያዎች ለመሸመትም በርካታ ሀገራት ጥያቄ እያቀረቡ ሲሆን ህንድ አስፈሪውን የሚሳኤል ስርዓት ስጡኝ ብላለች። ፑቲን በቅርብ ወራት ለዚሁ ጉዳይ ወደ ህንድ እንደሚያመሩም ይጠበቃል። ነዳጅ አትግዟት፣ ምንም አይነት የገበያ ውል ከእርሷ ጋር አትፈጽሙ እየተባሉ ያሉ ሀገራት ጭራሽ ብሶባቸው ወሳኝ መሳሪያዎችን ስጡን እያሉ ይገኛሉ። በሌላ በኩል ዛሬ ከተጀመረ ሁለተኛ ዓመቱን የደፈነው የጋዛ ጦርነት በልብ አስጨራሽ ድርድር መታሰቢያውን እያደረገ ይገኛል። ከጋዛ እስከ ቀይ ባህር ከፍልስጤም እስከ አውሮፓ ብዙ ነገሮችን የገለባበጠው የጋዛው ጦርነት ልክ ከሁለት ዓመታት በፊት ነበር በሐማስ ቅጽበታዊ ኦፕሬሽን ሀብሎ የጀመረው። ሐማስና እስራኤል የሚያደርጉትን ድርድር በተመለከተ የግብፅ ደህንነቶች ያወጡት መረጃም መነጋገሪያ ሆኗል። እስራኤል ከሀገሯ ያባረረቻቸውን እርዳታ አቅራቢዎች በተመለከተም ጫና እያረፈባት ነው። ስዊድን ዝነኛዋ አክቲቪስቴ ላይ የደረሰውን በደል አጣርቼ እፋረድሻለሁ ብላለች። የአሜሪካና የእንግሊዝ ዜግነት ያላቸው በጀልባ ተሳፍረው ለጋዛ እርዳታ ለማቅረብ የሞከሩ ዜጎች እንዳልተፈቱም ታውቋል። ጫናው በርትቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። አንድ ሰው ሆኖ ብዙ ማድረግ ከቻለ በእርግጥም ያ ሰው ፑቲንን መስሏል ማለት ነው። የትላንቷ ሌኒንግራድ፣ የዛሬዋ ሴንት ፒተርስበርግ ያበቀለችው ከ73 ዓመታት በፊት ነበር ቭላዲሚር ስፕሪዶኖቪች ፑቲን የተባሉት አባት ማሪያ ኢቫኖቫ ፑቲና በሚል የሚጠሩት እናት ሕፃን ወለዱ ከሚባል ታሪክን ወለዱ ቢባል ይቀላል። ለቭላድሚር ሌኒን እና ለጆሴፍ ስታሊን ምግብ ሲያበስሉ የነበሩት አያታቸው ስፕሪዶን ፑቲን የቤተ መንግስት ውሃ አጠጥቷቸው ይመስላል። ሀገርን መምራት ብቻ ሳይሆን ሀገርን መስራት ችለውበታል። የሶቪየት ኅብረትን አቧራ ጠርገው ነባር ፖለቲካዊ ሕመሞችን አክመው ሩሲያን ሩሲያ ያደረጓት በእርግጥም ቭላዲሚሮቪች ፑቲን ናቸው። ቦሪስ የልሲን ያዝረከረኩትንና ያለ አባት የጣሉትን ሀገር በእግሩ ያቆሙ፣ ታላቁን የጂኦፖለቲካ ጥፋትና ኪሳራ በዘመናት ሳይታክቱ ሰርተው በትርፍ የለወጡ፣ የምዕራባውያኑን ዘመናዊ ኢምፔሪያሊዝም ጉልበተኛ መንገድ እንደ ምንጣፍ ከስሩ ገልብጠው የተጋፈጡት ሰው ልደታቸውን ሲያከብሩ ባይወደሱ ነበር የሚገርመው። የተንኮታኮተውን የሞስኮን ኢኮኖሚ በየዓመቱ ሰባት በመቶ የሚያድግ ኢኮኖሚ ያደረጉት የቺቺኒያ አማጽያንን ስርዓት አስይዘው ከበርቴንን ባዮችን አደባ አስገዝተው የዜጋውን አንገት ቀና ያደረጉት ሰው በመወለዳቸው በእርግጥም ዓለም ብዙ አይታለች። የደህንነቱ ባለሟል፣ የዲፕሎማሲው ጠቢብ፣ የፖለቲካው ሸማኔ ያለምንም ጥርጥር በሀያኛውና በሀያ አንደኛው ክፍለ ዘመናት ከተነሱ ብርቶዎች ሁሉ ከበድ ያለው ስም ነው ፑቲን እናም መልካም ልደት የሚላቸውም ወዳጅ በርክቷል። ኪም ጆንግ ኡን የሰሜን ኮሪያው መሪ ይህንን ለማድረግ የቀደማቸው የለም። ቭላዲሚር ፑቲን እንኳን ለልደትህ በዓል አደረሰህ አሉ። ይህንን አስከትለውም አሁን ዓለም እየተመራች የምትገኘው በአንድ ሀገር ብቻ አይደለም፣ ብዝሃ ሀገራት መሪነታቸውን ጨብጠዋል። ይህንን በማድረግ ደግሞ ያንተ መሪነት ያስፈልግ ነበር አሉ። ኪም ጆንጉን በሁለቱ ሀገራት በፒዮንግያንግና በሞስኮ መሀል ያለው ወዳጅነት ለዘላለም እንደሚኖር እተማመናለሁ። የሁለቱ ሀገራት ግንኙነት እጅግ ጠንካራ ደረጃ ላይ ደርሷል አሉ ኪም ጆንጉን። ኪም ጆንጉን አክለው እንዲህ አሉ። በብዙ ጉዳዮች ላይ አብረን እንሰራለን። የሁለቱ ሀገራት ግንኙነትም ጠንክሮ ይቀጥላል። ይህንን ማረጋገጥ እፈልጋለሁ ብለዋል ሉካሼንኮ የቤላሩሱ ፕሬዝዳንትም ሌላኛው መልካም ልደት የተመኙ ሰው ናቸው። ለቭላዲሚር ፑቲን እንዲህ አሏቸው። የቤላሩሱ ፕሬዝዳንት አሌክሳንደር ሉካሼንኮ መልካም ልደት ይሁንልህ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን፣ የሩሲያ ሕዝብ ስምህን ከልዩ ጥንካሬ፣ ከማኅበራዊ መሻሻል፣ ከአስደናቂ የኢኮኖሚ ልማት ጋር ያያይዘዋል። ከብሔራዊ ደህንነትና ከሉዓላዊነት እንዲሁም ከጠነከረች አገር ጋር ፑቲን የሚለው ስም አንድ መልክ አለው። የሩሲያ ህዝብ አንተን ሌላ የሚያውቅበት ምክንያት ደግሞ በዓለም ላይ ያለውን የሩሲያን የመምራት አቅም ከፍ በማድረግህ ነው። በመርህ ላይ የተመሠረተው አመራርህ፣ ቁርጠኝነትህ፣ ፖለቲካዊ ጥበብህና ለሀገርህ ያለ ፍቅር እንዲሁም ታማኝነት የሩሲያን ብሔራዊ ጥቅሞች ለማስከበር የምትሄድበት ርቀት በመላው ዓለም በሚገኙ መሪዎች ዘንድ በሚገባ የታመነ የተከበረ ነው፣ አሉ። ሉካሼንኮ የቤላሩሱ መሪ እዚህ ላይ አላቆሙም። የቤላሩስና የሩሲያ ግንኙነት ስትራቴጂያዊ ትብብርን መሠረት አድርጎ እየቀጠለ ይገኛል። ሁለቱ ሀገራት ለትውልድ የሚተርፍ ትልቅ መሠረት ጥለዋል። በዚህ መሠረት ላይ ተመስርተውም ቀጣዮቹ ትውልዶች ቤላሩስንና ሩሲያን ከፍ ያደርጋሉ ብለን እናምናለን አሉ። አሌክሳንደር ሉካሼንኮ ለቭላዲሚር ፑቲን እንደ ሰው መልካም ጤና፣ ደስታ፣ ብልጽግና እመኝልሃለው የላቀ አገልግሎትንም እጠብቃለሁ ብለዋል። በርካቶችም የፑቲንን ልደት ምክንያት በማድረግ በአሜሪካና በጥቂት ምዕራባውያን ሀገራት እንደ ልብ ሲዘወር የነበረው የዓለም ስርዓት አሁን በበርካታ ኃይሎች እየተፈተነ ስለመምጣቱ፣ ቀጣዩ ጊዜም እያንዳንዱ ሀገር በራሱ እግር የሚቆምበትን መንገድ ፑቲንና ወዳጆቻቸው እየመሰረቱ ስለሚገኙ ቭላዲሚር ፑቲን ደግሞ ለዚህ ቁልፍ ድርሻ ስለመያዛቸው ብዙዎች እየጻፉ እየተናገሩ ይገኛሉ። በሌላ በኩል ደግሞ ከግብፅ ደህንነቶች ጋር ግንኙነት አለው የተባለው መገናኛ ብዙሃን ያወጣው መረጃ እያነጋገረ ይገኛል። ከላይ ከላይ መልካም ነው ሰላም ነው እየተባለለት የሚገኘው የሐማስና የእስራኤል ድርድር በብዙ ውጣ ውረዶች የተሞላ እንደሆነ መገናኛ ብዙኃን እየጻፉ ይገኛሉ። የመጀመሪያው ቀን ግን በሰላም ተጠናቋል ብለዋል። ኳታርና ግብፅ አንዴ እስራኤልን አንዴ ሐማስን እያናገሩ በቀጥታ ሁለቱ ተደራዳሪዎች አይገናኙም እና እንዲህ ብልሃለች እንዲህ ተብላችኋል እያሉ ወሬ እያመላለሱ ድርድሩን አስቀጥለውታል። በሻርማልሼክ ግብፅ ልክ ከዛሬ ሁለት ዓመት በፊት ነበር ኦፕሬሽን አላቅሳ ብሎ ሐማስ የለኮሰው ክብሪት ጋዛንና መላውን ቀጠና ያቀጣጠለው እስራኤል የወሰደችው ያጸፋ እርምጃም ከ67 ሺህ በላይ ፍልስጤማውያን ከሕይወት መዝገብ እንዲሰረዙ ምክንያት ሆኗል። ድፍን ሁለት ዓመት በሞላው የጋዛ ጦርነት በርካታ ጥፋቶች የመጡ ሲሆን ጋዛ ከመኖሪያነት ወደማይኖርባት ምድር ተቀይራለች ቢባል ማጋነን አይሆንም። የተባበሩት መንግስታት ድርጅትም ይፋ እንዳደረገው ዘጠና በመቶ የሚሆነው የጋዛ መሬት ላይ ተገንብተው የነበሩ መኖሪያ ቤቶች እንዳልነበሩ ድምጥማጣቸው ጠፍቷል። አሁን ግን የጋዛውን ጦርነት ለመቋጨት በአንድ እጅ ተስፋ፣ በአንድ እጅ ስጋት ተይዞ ነው ድርድሮ የተገባበት። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ ጊዜ የለንም እንፍጠን ከማለትም በዘለለ ተስፋ አለኝ የሆነ ስምምነት ላይ የምንደርስ ይመስለኛል ብለዋል። የሆነ ሆኖ እስራኤልና ሐማስ ንግግራቸውን ጀምረዋል። የጋዛውን ጦርነት ሁለተኛ ዓመትም በንግግር እንደሚቀጥሉት ይጠበቃል። ከግብፅ ደህንነቶች ጋር ጥብቅ ትስስር አለው የሚባልለት አልቃሄራ እንደዘገበው የግብፅና የኳታር አደራዳሪዎች የእስራኤልንና የሐማስን ተደራዳሪዎች እያነጋገሩ ይገኛሉ። በእስራኤል እስር ቤቶች ውስጥ የታሰሩ በርካታ ፍልስጤማውያን የሚለቀቁበትን በጋዛ የታገቱትን በሐማስ እጅ የሚገኙትን አይሁዳውያንና ሌሎች ታጋቾችን በተመለከተም እንዴት መለቀቅ አለባቸው የሚለው ጉዳይ እየተመከረበት ነው ተብሏል። ሐማስ ደግሞ ታጋቾቹን ለመልቀቅ የእስራኤል ውጊያ መቆም አለበት፣ አመቺ ሁኔታ ሳይኖር እነዚህን ታጋቾች አውጥቶ ለመስጠት ይከብደኛል እያለ ይገኛል። የሐማስን ተደራዳሪ ቡድን እየመሩ ያሉትና በቅርቡ በኳታር ዶሃ በእስራኤል የግድያ ሙከራ ተደርጎባቸው የተረፉት ካሊል አልሃያ ከእስራኤል ጋር የሚደረገው ንግግር ከበድ ያለ እንደሆነ እያሳወቁ ይገኛሉ ተብሏል። ኤፍፒ እንደዘገበው አንዳንድ የሐማስ ተደራዳሪዎች ከእስራኤል ጋር መደራደር እጅግ ከባድ ነው፣ ምክንያቱም ልባቸው ጦርነቱን መቀጠል ስለፈለገ ብለዋል። የእስራኤል ጦር እንዴት ነው የሚወጣው፣ አወጣጡ ውስጥ ምን ይመስላል የሚለው ጉዳይ አሁንም መነጋገሪያ መሆኑ ቀጥሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ ባስቀመጡት የጊዜ ሰሌዳ መሰረት የእስራኤል ጦር ቀስ በቀስ ከጋዛ ይወጣል ቢሉም ታጋቾቹን ለመቀበል ግን በየትኛውም የጋዛ ስፍራ ድንገት ሊገኝ እንደሚችል አስጠንቅቀዋል። ይህ ነገር ደግሞ ከሐማስ ጋር ምን ያህል ያስማማል የሚለው ጉዳይ ገና እየታየ ያለ ጉዳይ ነው። ከዚሁ ከጋዛ ጉዳይ ሳንወጣ ወደ ጋዛ እርዳታ ለማድረስ በርከት ብለው በጀልባ መጥተው የነበሩት አክቲቪስቶች በቁጥጥር ስር መዋላቸውን ተከትሎ አንዳንዶቹ ከእስራኤል እስር ቤቶች እንዲወጡ ተደርገዋል። ግሬታ ተንበርግ የተባለችው ስዊድናዊ አክቲቪስትም ከተለቀቁት መካከል ትገኝበታለች። ታዲያ የእርሷን መለቀቅ ተከትሎ አጀንዳው ታዲያ የእርሷንና የአጋሮቿን መለቀቅ መሠረት አድርጎ እስራኤል ከፍተኛ ትችት እየደረሰባት ይገኛል። ግሬታ ታምበርግ ጥቃት ደርሶብኛል፣ ብዙ በደል በእስራኤል እስር ቤት ውስጥ አይቻለሁ ብላለች። 341 የሚሆኑ ወደ ጋዛ እርዳታ ለማቅረብ መጥተው የነበሩ አክቲቪስቶችን የለቀቀችው እስራኤል ወደ ግሪክና ወደ ስሎቫኪያ በአውሮፕላን ጠርዛ ባራቸዋለች ከራሞን ዓለም አቀፍ አየር ማረፊያ ወደ ግሪክና ወደ ስሎቫኪያ የተደረገው በረራ ሁሉንም አክቲቪስቶች ይዟል ማለት አይደለም። አሁንም በእስራኤል ቁጥጥር ውስጥ የሚገኙ 170 የሚሆኑ ዜጎች ይገኙበታል። የብሪታንያና የአሜሪካ ዜግነት ያላቸው ታሳሪዎችም እንዳሉ ታውቋል። 500 የሚሆኑ ተሳፋሪዎችን ይዘው 40 የሚሆኑ መጠነኛ ጀልባዎች ወደ ጋዛ ጠረፍ እየተጠጉ በነበረበት ሰዓት ነው እስራኤል ጦሯን አዝምታ በቁጥጥር ስር ያዋለቻቸው። የእስራኤል የውጭ ጉዳይ ሚኒስቴር መስሪያ ቤት ባወጣው መግለጫ እነዚህ ሰዎች በትክክል እርዳታ ለማድረስ ሳይሆን እንዲሁ ለህዝብ ግንኙነትና ለታይታ ዓላማ የመጡ ናቸው ብሏል። አክቲቪስቶቹ ደግሞ ተመተናል፣ ተደብድበናል፣ ውሃና ምግብ ተከልክለናል፣ እንድንንበረከክና በአስጨናቂ ሁኔታ ውስጥ እንድንገኝ ተደርገናል ብለዋል። ግሬታ ታምበርግም ይህንን አጋርታለች። የደረሰብን በደል ብዙ ነው፣ ስለዚህ ብዙ መናገር እንችላለን። ነገር ግን ዋናው ነገር ይህ አይደለም። ዋናው ነገር እስራኤል በጋዛ ላይ ጥፋት አርግዛ ጥፋት እየወለደች ነው። የጋዛን ህዝብና መላው ፍልስጤምን ለመጨፍጨፍና ለማባረር ባሰባ ከሃን እያጠፋች ትገኛለች ብላለች። ለመጸዳጃ ቤት የተቀመጠ ውሃ እንድንጠጣ ተደርገናል፣ የሚሉት ታሳሪዎቹ እጅግ አሰቃቂ ጊዜ ማሳለፋቸውን አልሸሸጉም። ይህንን የሰማችው ስዊዲን ደግሞ በግሬታ ታምበርግ ማለትም በዜጋዋ ላይ የደረሰው በደል የሚረጋገጥ ከሆነ አንላቀቅም እያለች ትገኛለች። የስዊድኗ የውጭ ጉዳይ ሚኒስትር ማሪያ ማልመር ስቴነጋርድ እንደተናገሩት የሚባለው ነገር እውነት ከሆነ ጉዳዩን ኮስተር ብለን እንደምንይዘው ማረጋገጥ ይገባናል ሲሉ ቲቲ ለተባለው ለሀገራቸው የዜና አውታር ተናግረዋል። ከዚህ ቀደምም እስራኤል የእነዚህን አክቲቪስቶች መብት እንድትጠብቅ እንድታከብር ጠይቃ የነበረችው ስቶኮልም በአክቲቪስቷ ጥፋት ወይም በደል ደረሰብኝ የሚለው ንግግር ክፉኛ እንደተቆጣች እየተነገረ ይገኛል ከግሪክ ከጣሊያን ከፈረንሳይ ከአይርላንድ ከስዊድን ከፖላንድ ከጀርመን ከቡልጋሪያ ከሊትዌንያ ከኦስትሪያ ከሉክዘምበርግ ከፊንላንድ ዴንማርክ ስሎቫኪያ ስዊዘርላንድ ኖርዌይ ዩናይትድ ኪንግደም ሰርቢያ እና አሜሪካ የተውጣጡ በርካታ ዜጎች እስራኤል እስር ቤት ውስጥ ቆይተው መለቀቃቸውን የእስራኤል የውጭ ጉዳይ ሚኒስቴር መስሪያ ቤት ይፋ አድርጓል አሁንም በእስራኤል ቁጥጥር ስር የሚገኙ አክቲቪስቶች አሉና በርካቶች ስለ እነርሱ ድምፅ እንሁን እያሉ እየወተወቱ ይገኛሉ። በሌላ በኩል የሩሲያን ወሳኝ የጦር መሳሪያ ልግዛ ያለችው ህንድ በቅርብ ወራት ውስጥ ለፑቲን ይፋዊ ጥያቄ ታቀርባለች ተብሎ እየተጠበቀ ይገኛል። በወርሃ ታህሳስ ወደ ኒው ዴሊ ያቀናሉ ተብለው የሚጠበቁት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኒውዴሊን እንደረገጡ ከሚጠብቃቸው ጥያቄዎች መሃል ህንድ ኤስ 400 የተሰኘውን የአየር መከላከያ ሥርዓት ለመግዛት የምታቀርበው ጥያቄ ነው። ኤስ አራት መቶ የተሰኘው ከምድር ወደ አየር የሚወነጨፉ ሚሳኤሎችን እንዲሁም ከጠላት የሚመጡ የተለያዩ ተንቀሳቃሾችን ለይቶ ኤስ አራት መቶ የተባለው ከምድር ወደ አየር የሚወነጨፉ ሚሳኤሎችን የሚያቀናጀው ከጠላት የሚመጡ የአየር ላይ ተሽከርካሪዎችን፣ ድሮኖችን፣ ሚሳኤሎችን እንዲሁም ደግሞ የጦር ጀቶችን በተመለከተ ፈጣን ምላሽ የሚሰጠውን የጦር መሳሪያ ስርዓት ህንድ ለመግዛት ጠይቃ የተወሰኑትም እጇ እንደገቡ ይታወቃል። 2018 እንደ አውሮፓውያን አቆጣጠር ላይ ስምምነት የፈጸሙት ሁለቱ ሀገራት 5.4 ቢሊዮን ዶላር የሚያወጡ የኤስ400 የአየር መከላከያ ስርዓት ግብዓቶችን ለመሻሻጥ ተስማምተው ነበር። አምስት የሚሆኑ የኤስ400 የአየር መከላከያ ስርዓት መሳሪያዎችን ለመግዛት የተስማማችው ኒው ዴልሂ ሶስት የሚሆኑትን ተቀብላ ሁለቱን እየጠበቀች ትገኛለች። እስከ 2026ም መሳሪያዎቹ ይደርሱላታል ተብሎ ይጠበቃል። ታዲያ አሁንም አልበቃኝም ልጨምር እያለች ነው ህንድ። በትንሹ ሶስት እና ከዚያ በላይ የሚሆኑ ስ400 የአየር መከላከያ ስርዓት ግብአቶችን መግዛት እፈልጋለሁ ብላለች። በተወሰነ ደረጃ ደግሞ ስ400 ዎችን በሀገሬ ማምረት የምችልበት እድል ይመቻችልኝ ብላለች። 60 በመቶ የሚሆነውን የጦር መሳሪያዋን ከሩሲያ የምታመጣው ህንድ በሀገሯም አንዳንድ መሳሪያዎችን ለማምረትና ለመገጣጠም ጥረት እያደረገች ትገኛለች። ህንድ ከኤስ 400 የአየር መከላከያ ስርዓት በተጨማሪ አርቪቪ ቢዲ የተባሉ ሚሳኤሎችንም ከሩሲያ ለመግዛት ጥያቄ እንዳቀረበች አርቲ ይዘግቧል። 200 ኪሎ ሜትር የሚሸፍኑት እነዚህ ሚሳኤሎች ሱ 30 ለተባለው የጦር አውሮፕላን ወሳኝ ግብዓት እንደሆኑም ይነገራል። የሩሲያው ፕሬዚዳንት ቭላድሚር ፑቲንና የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ሲገናኙ እነዚህ የጦር መሳሪያ ጉዳዮች በድጋሚ እንደሚነሱ እየተዘገበ ይገኛል። የኤስ 400 የአየር መከላከያ ስርዓት ህንድ ከፓኪስታን ጋር ግጭት ውስጥ ገብታ በነበረበት ሰዓት በርካታ ጥቃቶችን ለማምከን ወሳኝ ሚና መጫወቱን ብዙዎች ሲናገሩ ቆይተዋል። ይህንን ደግሞ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲም በአደባባይ አረጋግጠውታል። የጦር መኮንኖቻቸውን ሰብስበው ሲናገሩ ኤስ 400 በዚህ ግጭት ውስጥ ወሳኝ ሚና ተወጥቶልናል፣ እንዲህ አይነት ጠንካራ መሳሪያዎችን ስለታጠቅን ራሳችንን መከላከል ችለናል ማለታቸውም ይታወሳል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል ባክብሮት ጋብዘናል። ሰላም ለዓለማችን።